ጤና ይስጥልን አድማጮች፣ ይህ ቁም ነገር ሚዲያ ነው። አጫጭር ዜናዎችን እናስደምጣችኋለን። የኢራን የኒውክሌር ማዕከላትን ለማጥቃት ትራምፕ ከእስራኤል ጋር ለማበር እያሰቡ እንደሆነ ተሰማ። ስድስተኛ ቀኑን በያዘው የኢራንና እስራኤል ግጭት እስራኤል የኢራን ዩራን የማብሊያን መምታቷን ስትገልጽ አሜሪካ ከእስራኤል ጋር ለማበር እያጤነች እንደሆነ ተመላክቷል። አሜሪካ ከእስራኤል ጎን ተሰልፋ በኢራን ላይ በሚካሄደው ጥቃት የምትሳተፍ ከሆነ ግጭቱን ወደ አልተጠበቀ አቅጣጫ ሊወስደው ይችላል ተብሎም እየተሰጋ ነው። እስራኤል ትላንት ሌሊት በቴሄራን የሚገኘውን የዩራን የዩራኒየም ማብላያና የጦር መሳሪያ ማምረቻ መምታቷም ሰምቷል። ኢራን ወደ እስራኤል ሚሳይሎችን ማስወንጭፏን ብትገልጽም የጥቃቱ መጠን ግን እየቀነሰ መምጣቱ ተሰምቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እኛ የኢራንን ጠቅላይ መሪ አያቶላ አሊ ሆሜኒን አንገድልም፣ ቢያንስ ለጊዜው አንገድላቸውም ብለዋል። የአሜሪካው ፕሬዚዳንት አያቶላ የት እንዳሉ በትክክል እናውቃለን፣ ቀላል ኢላማ ነው፣ ግን እዚያ መልካም ነው ብለዋል። ይህ በእንዲህ እንዳለ ትግስታችን እያለቀ ነው ሲሉም አስጠንቅቋል ከዚያም ያለምንም ቅድመ ሁኔታ እጅ መስጠት የሚል መልእክትንም አጋርተዋል። እስራኤል ኢራንን ማጥቃት ከጀመረች ስድስት ቀናት የሆናት ሲሆን ሁለቱም ወገኖች እርስ በርስ መታኮሳቸውን እንደቀጠሉ ናቸው። በሁለቱ ሀገራት መካከል ግጭት የተቀሰቀሰው ባለፈው ሳምንት ዓርብ ዕለት እስራኤል የኢራንን የኒውክለርና ወታደራዊ ተቋማትን ካጠቃች በኋላ ነው። ኢራን በሰው አልባ አውሮፕላኖችና በባላስቲክ ሚሳኤሎች ምላሽ ሰጥታለች። ከደቂቃዎች በፊት የወጣም አዲስ መረጃ አለም የኢራን ዋና ከተማ ነዋሪዎች የእስራኤልን ጥቃት ለመሸሽ ከቴራን እየወጡ እንደሆነ የተለያዩ ምስሎች እያሳዩ ነው። እስራኤል በኢራን ላይ የከፈተችውን ጥቃት ተከትሎ ሁለቱ ሀገራት አንዳቸው በሌላኛቸው ላይ የሚሳኤልና የአየር ጥቃት እየፈጸሙ ሲሆን፣ ነዋሪዎች ጉዳት እንዳይደርስባቸው መኖሪያቸውን ለቀው እንዲወጡ ቅድመ ማስጠንቀቂያ በተደጋጋሚም እየሰጡ ነው። በኢራን ዋና ከተማ ላይ ላለፉት ቀናት ተደጋጋሚ ጥቃቶችን እየፈጸመች ያለችው እስራኤል ነዋሪዎች ከተለያዩ የቴህራን ክፍሎች ለቀው እንዲወጡ ስታስጠነቅቅ ቆይታለች። በዚህም ምክንያት ነዋሪዎች የቻሉትን ንብረት እየያዙ ከከተማዋ ለመውጣት በሚያደርጉት ጥረት በነዳጅ ማዳያዎች እና በጎዳናዎች ላይ ረጃጅም ሰልፎችና የትራፊክ መጨናነቆች እየታዩ ነው። ኢራን መጀመሪያ አሜሪካን ልታጠቃና ወደ ጦርነቱ ልታስገባ ትችላለች ሲሉ የቀድሞው የእስራኤል አምባሳደር ተናገሩ። የቀድሞው በአሜሪካ የእስራኤል አምባሳደር ኢራን የአሜሪካን መርከብ ወይንም ጦር ሰፈር በማጥቃት ወደ ጦርነቱ ልታስገባ ትችላለች የሚል ፍራቻ እንዳላቸው ገልጿል። ማይክል ኦሪየን በዋይት ሀውስ አሜሪካ በመካከለኛው ምስራቅ ወደ ሌላ ጦርነት ገብታ ማየት የማይፈልጉ አሉ ሲሉ ተናግረዋል። ኢራን መጀመሪያ አሜሪካን በማጥቃት ትራምፕ ላይ በዋይት ሃውስ ጫና በመፍጠር ፕሬዚዳንት ትራምፕ እስራኤል ላይ ጫና ሊያደርጉ ይችላሉ። ከዚያም ጦርነቱ እንዲያበቃ ድርድር ሊያደርጉ ይፈልጋሉ ሲሉም ተናግረዋል። ኢራናውያን የሚያስቡት እንደዚያ ሊሆን ይችላል ያሉት ኦሪየን፣ ያ ነው ያለኝ ፍርሃትም ብለዋል። ኦሪየን እስራኤል ጥቃቷን መቀጠል እንዳለባት ገልጸው በአሜሪካ የሚገኙ አንዳንድ ሰዎች እንደሚሉት አሁን ተኩስ አቁም የሚደረግበት ሰዓት አይደለም ብለዋል። እስራኤል የአየር ክልሏን በመዝጋቷ የተነሳ ወደ አገራቸው መግባት ያልቻሉ እስራኤላውያንን ማምጣቷ ተገለጸ። እስራኤል የአየር ክልሏን በመዝጋቷ ሳቢያ በተለያዩ ውጭ ሀገራት የሚገኙ እስራኤላውያንን የያዘው የመጀመሪያው አውሮፕላን ቤንጎሪዮን አውሮፕላን ማረፊያ መድረሱን ባለስልጣናት ይፋ አድርገዋል። የእስራኤል የትራንስፖርት ሚኒስትር በቴሌግራም ገጹ ላይ በለጠፈው ጽሑፍ ላይ ከጥቂት ደቂቃ በፊት የመጀመሪያው አውሮፕላን በቤንጎሪዮን አውሮፕላን ማረፊያ እስራኤላውያንን ጭኖ አርፏል ብለዋል። በኤልአል የሚተዳደረው አውሮፕላን ረቡዕ ማለዳ ላይ በእስራኤል ያረፈው በቆጵሮስ ላርናካ የነበሩ እስራኤላውያንን ጭኖ ነው። የትራንስፖርት ሚኒስትር ሜሪቭ ሬጌቭ ሁሉንም እስራኤላውያንን ወደ አገራቸው ለመመለስ ዓላማ እንዳላቸውም ተናግረዋል። ወደ ሌላኛው መረጃችን ስናመራ ደግሞ ትላንት ሌሊት እስራኤል ቁልፍ ወታደራዊ ስፍራዎችን ስትደበድብ፣ የኢራን ጥቃት ግን ቀንሶ ታይቷል ተብሏል። የኢራንና የእስራኤል ግጭት ስድስተኛ ቀኑን ሲያስቆጥር፣ ኢራን በእስራኤል ላይ ተጨማሪ ሚሳኤሎችን በማስወንጨፍ ምላሽ ስትሰጥ፣ እስራኤል ደግሞ ተጨማሪ ጥቃቶችን በኢራን ላይ አድርሳለች። ዛሬ ማለዳ አካባቢ በቴህራንና አካባቢው ከባድ ፍንዳታም ሰምቷል። የእስራኤል አየር ኃይል ቁልፍ የሆነውን የሚሳኤል ማምረቻ ቦታና ከአብዮታዊ ጥበቃ ጓድ ጋር ግንኙነት ያለው አካዳሚ ላይ ድብደባ ፈጽሟል። ከሰዓታት በፊት የእስራኤል ጦር በቴህራን ወታደራዊ ሕንፃዎችና የመኖሪያ ሰፈሮችን በሚገኙበት አካባቢ ነዋሪዎች ለቀው እንዲወጡ ትዕዛዝ ሰጥቷል። ትላንት ሌሊት ኢራን ሃይፐርሶኒክ ሚሳኤል ተጠቅም ያለው ስትል ከገለጸች በኋላ ሌሊቱን በእስራኤልም የአየር ጥቃት ማንቂያ ደውሎች የተሰሙ ቢሆንም በሰው ሕይወት ላይ የደረሰ ጉዳት እንደሌለ መረጃዎች እያመላከቱ ነው ጥቃት መጠን ቀንሷል። ይህም የእስራኤል የአየር ጥቃት በኢራን ጦር ላይ የሚያሳድረው ተጽዕኖ አመላካች ነው ተብሏል። ወደ መጨረሻው መረጃችን ስንሻገር ትራምፕ አሜሪካን በኢራን ላይ በሚካሄደው ጥቃት ለማሳተፍ አስቸኳይ ስብሰባ አደረጉ። እስራኤል በኢራን ላይ ያካሄደችው ባለው ጥቃት ውስጥ አሜሪካ ስለምትሳትፍበት ሁኔታ ለመወያየት ዶናልድ ትራምፕ በዋይት ሃውስ ውስጥ አስቸኳይ ስብሰባ ከከፍተኛ ባለስልጣኖቻቸው ጋር አድርገዋል። አንድ ሰዓት ከ20 ደቂቃ በቆየው ስብሰባ ላይ ዋነኛ አጀንዳ የነበረው እስራኤል በኢራን የኒውክሌር ማዕከላት ላይ እየፈጸመችው ባለው ጥቃት ውስጥ አሜሪካ መሳተፍ እንዳለባት ለመወሰን መሆኑን መረጃዎች እያሳዩ ነው። ነገር ግን ምሽት ላይ በተካሄደውና የትራምፕ የቅርብ አማካሪዎች በተሳተፉበት በዚህ አስቸኳይ ስብሰባ ላይ አሜሪካ በጥቃት ውስጥ ስለሚኖራት ተሳትፎ ሙሉ ስምምነት ላይ አለመደረሱም ተዘግቧል። ፕሬዚዳንት ትራምፕ ለቅናት ኢራን ወደ ኒውክሌር ድርድሩ እንድትመለስ በተደጋጋሚ ሲወተውቱ ከቆዩ በኋላ ነው እስራኤል በኢራን ላይ በከፍተችው ጦርነት ውስጥ አገራቸው በቀጥታ መሳተፍ ሊኖርባት ይችል እንደሆነ ማጤን የጀመሩትም ተብሏል። ማክሰኞ ማታ በተካሄደው የአሜሪካ መንግስት የብሔራዊ ደህንነት ምክር ቤት አስቸኳይ ስብሰባ ላይ ትራምፕና አማካሪዎቻቸው የኢራንን የኒውክሌር ማዕከላትን ለማጥቃት በሚቻልበት ሁኔታ ላይ ሪፖርት አቅርበዋል። በዚህም ዋነኛ ኢላማ ሊሆን የሚችለው ከተራራ ስር ከመሬት በታች የሚገኘው ፎርዶ የተባለው የዩራኒየም ማበልጸጊያ መሆኑም ተነግሯል። ይህንን ከመሬት በታች የሚገኝን ማዕከል ለማውደም የሚያስችል ቦምብ ያላት አሜሪካ ብቻ ናት። የፕሬዝዳንቷ አማካሪዎች አሜሪካን በጦርነት ውስጥ በሚኖራት ተሳትፎ ዙሪያ ከስምምነት ላይ መድረስ እንዳልቻሉም ተመላክቷል። የአሜሪካና የእስራኤል መገናኛ ብዙሃን ከአስቸኳይ ስብሰባው በኋላ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትናሁ ጋር በስልክ መነጋገራቸውን የዘገቡ ሲሆን ነገር ግን በምን ጉዳይ ላይ እንደተወያዩ አልታወቅም። ባለፉት ሶስት ቀናት የአሜሪካ የጦር ጀቶችና ቦምብ ጣይ አውሮፕላኖችን ነዳጅ የሚሞሉ ቢያንስ ሰላሳ ነዳጅ ጫኝ ወታደራዊ አውሮፕላኖች ወደ አውሮፓ እንዲጓዙም ተደርጓል። ከአስቸኳይ ስብሰባው በፊት ዶናልድ ትራምፕ በተከታታይ በማኅበራዊ ሚዲያ ገጻቸው ላይ ኢራን ያለ ቅድመ ሁኔታ እጇን እንድትሰጥ መልእክት ሲያስተላልፉ ነበር። ለዚህም ምላሽ የኢራኑ ጠቅላይ መሪ አያቶላህ አሊ ሆሚኒ በማኅበራዊ ሚዲያ ላይ በተከታታይ በሰጡት ምላሽ አገራቸው ከጽዮናውያን ጋር ፈጽመው እንደማይስማሙ ገልጸዋል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሆኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን፣ ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።